ሰፈራችን ሰፈራችን ሰፈራችን የከተማችን መገለጫ ነው። ታሪክ ነው። ቀለም ነው። መልክ ነው። የእኛነታችንም የእኛነታችን መሰረት ነው። ማስታወሻ መኖሪያም ነው። በዚህ ዝግጅት ስለ ሰፈራችን የሚያወሱ መልከ ብዙ ጉዳዮችን በወግ እንይዛለን። ሰፈር ላይ እንቆያለን። ሰፈራችን መርካቶ የኢትዮጵያ የንግድ ልብ የአዲስ አበባ አይበገሬ መንፈስ! ክፍል አንድ ሰላም ለእናንተ ይሁን፣ የዋይ አዲስ አበባ ፕሮግራም አድማጮች። ታሪክ በየጎዳናዋ የተጻፈባት በእንቅስቃሴዎች የተሞላችና በየዕለቱ ራሷን የምትለውጥ ከተማ አዲስ አበባ በብዙ ዘርፎች ዓለም አቀፍና ሀገር አቀፍ የሆኑ ተቋማትና ማዕከላት መድረክ የአፍሪቃ ትልቁ ክፍት ገበያ ብቻ አይደለም። የተለያዩ ቋንቋዎችን የሚናገሩና በአራቱም አቅጣጫ የሚገኙ ኢትዮጵያውያን ይገበያዩበታል፣ ይተዋወቁበታል፣ ባህልና ጥበብ ይወራረሱበታል፣ በደምም ይተሳሰሩበታል። ይህም የሀገሪቱ የብዝሃነት የማኅበራዊ ኢኮኖሚና የፖለቲካ ትግል ታሪክ ማብለያ ያደርገዋል። ከፋሽስት ወረራ ጀምሮ እስከ ዛሬው የሞል ዘመን ድረስ የተጋረጡበትን ፈተናዎች ሁሉ በራሱ መልክ እየቀረጸ የመጣ ተአምረኛ ስፍራ ነው መርካቶ። መርካቶ ለምሳሌ ሀብተ ጊዮርጊስ ድልድይ ቀና ስንል ወደ መርካቶ ስንሄድ፣ ወደ አውቶቡስ ተራ ስንሄድ ስላም መስጊድ በግራ አለ። በቀኝ በኩል ያለው አሁን ፋሲል ሆቴል የነበረ ፋሲል የሚባል ሆቴል የነበረ በት አካባቢ ወደ ላይ ፈጽሞ ሰንሰል ነበር። ሰንሰል በሰንሰል የተዋጠ ነበር። ከዛ ወደ ላይ ሲል ቁጭራ የሚባል አለ ቁጭራ። ከዛ ጎጃም በረንዳ ወደ ቀኝ ሲታጠፍ ወደ አባ ኮራን ሰፈር ሲታጠፍ አለ የመርካቶ አብዛኛው ቦታዎች ጫካ እውነቱን ነው መስፍን ሀብተ ማርያም እውነቱን ነው። በአብዛኛው ጫካ የነበረ ሰንሰል ብቻ የነበረበት ያን እየመነጠረ ነው አብዛኛው ሰው የሰፈረው። እንዲሰፍር ደግሞ ምክንያት የሆነው የህዝቡ ብዛት ነው። ህዝቡ ፒያሳ ተነሳ። ወደ መርካቶ አመጡት፣ አዲስ ከተማ ዘረገፉት። አምጥተው አዲስ ከተማ ትንንሽ ጎጆ እየሰራ መኖር ሲጀምር እየመነጠረ እየመነጠረ ነው ቤቶቹን የሰራው። ከዚያ በኋላ መስራቱ ደግሞ ቤት ይዞ መኖሩ በጥቂቱም ቢሆን አእምሮ ነቃ። መነገድ እንዴት እንደሚቻል አወቀ። ሱቅ በደረቴ መሆን ጀመረ። ቅድም እንዳልኩት መርፌ ምርቃት መርፌ አንድ ሳሙና በአስር ሳንቲም ሸጦ ምርቃት መርፌ የሚደረግበት ጊዜ መጣ። እንዲያ እንዲያ ሲል ጫካውን መንጥሮ ሱቆች እየበዙ እየጠነከሩ ንግዱም እየሰፋ ነው የመጣው። የሚመስለኝ እንደዚህ ነው። አሁን ወደ ተክለ ሃይማኖት ያለው ቦታ በሙሉ ያን ጊዜ ሰው የለም። አልፎ አልፎ አልፎ አልፎ ነው ቤት የነበረው። አይ መርካቶ አገሪ ከየጎራው ወጥቶ አንቺም ብሎ ነቅሎ መጥቶ ግሳን ግሱን ጓዙን ሞልቶ ሁልቆ መሳፍርትሽ ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባዝቶ ተንጠራውዞ ዋጥቶ ዋጥቶ ይ መርካቶ። በዛሬው ዝግጅታችን የዚህን ታላቅ ገበያ ሁለንተናዊ ገጽታ እንፈትሻለን። ከሀገር አቀፍ የንግድ መረብነቱ ባሻገር መርካቶ ከሕዝቡ አመለካከት፣ ባህል፣ የአኗኗር ዘይቤና ኢኮኖሚያዊ ሁኔታ የሚቀዳ ልዩ የመርካቶ መንፈስ መገኛ መሆኑን እንመለከታለን። በመርካቶ ከስድሳ ዓመታት በላይ በንግድ ሥራ ላይ ተሰማርተው ያሳለፉት አቶ ፈለቀ በዳሶ አብረውን አሉ። ሌሎች መረጃዎችንና ጥናቶችንም አካተናል። አብራችሁን ሆኑ የመርካቶ ታሪክ የሚጀምረው ከ1928ቱ የጣሊያን ወረራ ወቅት ነው። ጣሊያኖች የድሮውን አራዳ ገበያ ከከተማዋ መሃል በማንሳትና ኢትዮጵያውያን ነዋሪዎችን ከቅኝ ገዢዎቹ በመለየት ሐሳብ የመሠረቱት ነው። በተጨማሪም የቅኝ ገዢዎች ዓላማ ቁጥጥር የሚደረግበት የንግድ ቦታ መፍጠር ቢሆንም ኢትዮጵያውያን ነጋዴዎች ይህን ቦታ የራሳቸውን የንግድ መረብ በመዘርጋት ቀኝ ገዢዎቹ ለዘረጉት ስርዓት የማይመች አድርገውታል። መርካቶ አመሰራረቱ የጣሊያን ስሪት ነው። በጣሊያን ጊዜ ነው የተሰራው። እንደተሰራ አዲስ ከተማ የሚባል ሰፈር ተቀይሶ ጣሊያኖች ቀይ ሰው ለእያንዳንዱ ሰው መቶ ምንትስ የካሬ ሜትር እየሰጡ ሰውን ሁሉ እዛ አሰፈሩት አዲስ ከተማ አዲስ ከተማ ከሰባተኛ ወረድ ብሎ ያለው ከሰባተኛ በላይ ያለው ዙሪያውን ብቻ። ይሄ ፊት ለፊት ዶሮ ተራ የሚባለውን ምናለሽ ተራ አካባቢ ተለቆ ልቁን፣ ከዛ ጭድ ተራ ምንትስዬ ተራ እያለ ሰው እንዲሰፍር እንዲነግድ መርካቶ። ሱቅ የለም ያን ጊዜ ብዙ መደብ መደብ እቃ እያሰረ አንድ መጋዘን አስቀምጦ ከመጋዘን እያወጣ ደግሞ በጠዋት አውጥቶ መሸጫ ቦታ መደብ ላይ እያስቀመጠ ይሸጥበት የነበረው ስፍራ ነው መርካቶ። መርካቶ አሁን ይሄ ምዕራብ ሆቴል የሚባለው አካባቢ ከግርጌው ምናለሽ ተራ የተባለው ቦታ እንዲሁ ስድ የነበረ የገበያ ቦታ ነው። እህል በጆንያ ሳይሆን በስልቻ በስልቻ የተፈጨ እህል መጥቶ ይሸጥበት የነበረ ቦታ ነው። ታክስ ቢሮ አሁን ባንክ የነበረ የሆነው ቦታ የአዲስ ከተማ ትልቁ ባንክ የታክስ ቢሮ የነበረ ነው። ተራዎች ደግሞ ብዙ አሉ። ለምሳሌ ጌሾ ተራ ብቻውን ጌሾ ብቻ የሚሸጥበት፣ ሚሊታሪ ተራ ጨርቃ ጨርቅ የሚሸጥበት፣ በርኖስ ተራ። በርኖስ በርኖስ የሚባል የሚለበስ ከበግ ጠጉር የሚሰራ ነበር። ሸማ ተራ የሚባል ነበር። ሁሉም በየተራ እንደዚህ ነው አመሰራረቱ። ተራተራ እንከሸራ ተራ ተራተራ ስልቦምብ ተራ ተራተራ ሚኒተር ተራተራተራ ሲዳሞ ተራ መርካቶን የኢትዮጵያውያን የንግድና ግብይት ባህል መጋለጫ አድርጎ ማየት ይቻላል። መርካቶ በሰዎች መካከል ያለውን ጥልቅ ማህበራዊ ትስስር የዕለት ተዕለት ግንኙነት ብልሃትና ጥበብ ቢስተዋልበት ኢትዮጵያዊ የመደራደር ጥበብም የሚታይበት የገበያ ቦታ ነው። መርካቶ ሰፈርን የተለያዩ ገጽታዎች አንድ ላይ በአንድ ቦታ የሚታዩበት የሀገር ትንሽ ምሳሌ ነው። አኔት ባልዳውፍና ኤልሳቤጥ ወለ ጊዮርጊስ መርካቶ ኤንድ ዘሞል ሾርት ስቶሪ ኦፍ ሞደርናይዜሽን በተሰኘ ርዕስ የዛሬ 12 ዓመት እንደ ኤውሮፓውያን አቆጣጠር በ2015 የጻፉት ጥናት ደግሞ መርካቶ የሀገሪቱን ብዝሃነት ውስብስብነትና ተለዋዋጭነት የሚወክል መሆኑንም ገልጸዋል። የመተማመን ሰፈር ነው። መተማመን፣ ዱቤ። ለምሳሌ የትኛውንም ዱቤ መግዛት ትችላለህ፣ በዱቤ ይሰጠሃል። በቃልህ ትከፍላለህ። እምነት አለህ። ባንክ ስትሄድ ገንዘብ ይዘህ ትሄዳለህ፣ ነገር ግን መንገድ ላይ አትሰጋም። አንዳንድ መኖሩ የማይቀር ሆኖ ነው። መርካቶ በጣም ፍቅር የሞላበት ሰፈር ነው። መርካቶ ገብቶ የሚፈልገውን እቃ የሚያጣ ሰው የለም። የሚፈልገውን እቃ አግኝቶ ሸምቶ ነው የሚሄደው። መርካቶ ያልገባ ጎዶሎ ነው የሚሆነው በየሄደበት። ስለዚህ መርካቶ እጅግ በጣም ሊወደድ የሚገባው ሰፈር ነው። ለምሳሌ የክፍለ ሀገር ሰው እኮ ይመጣል። ሲመጣ እኔ ሱቅ ካለሁ ገጽታዬን አይቶ የሆነ እቃ ይጠይቀኛል። ገንዘቡን ጥሎልኝ ነው የሚሄደው። ለኔ ጥሎ አስቀምጦ ምን ማለት ነው? ጥሎ ይህንን አስቀምጥልኝ ብሎ ያንን አስቀምጦ ነው የሚሄደው ያንን አስቀምጦ ሲሄድ ምንም መጠራጠር የለውም። ሲመጣ ደግሞ ወዲያውኑ ሰውየው አያየውም። ያስቀመጠበት ሰው እቃ አስቀምጧል። ሰውየው ገጽታውን ያያል። ፊርማ የለም አስቀምጦ ነው ያለው ልክ እንደ ትንሽ እቃ አንስቶ ነው የሚሰጠው፣ ገንዘቡን ሊነግድበት ይዞት የመጣውን። አሁን አሁን እንኳ ባንክ መጣ፣ ባንክ አሁን እያስተላለፈ በሞባይል ባንኪንግ ዘዴ ያመጣል መርካቶ። ምንም የሚፈራው ነገር የለም። መርካቶ መምጣት ማለት ለዋናው የሚፈልገው እቃ ያለበት ቦታ መሆኑ ነው። የሚፈልገው እቃ ያለበት ቦታ፣ አንተ ጋ አሁን አንድ ሸሚዝ፣ አንድ ኮት፣ አንድ ሱሪ ልግዛ ብሎ ቢመጣ ይጠይቀሃል፣ ያያል፣ ይሰማሃል። ከዛ በልሽ እስኪ ልይና ልምጣ ብሎ ገንዘቡን ትቶልህ ነው የሚሄደው። ገንዘቡ ሙሉ እቃ ሊገዛበት የመጣውን የምድር ዓለም፣ የእንጀራ እናት፣ ለአንዱ ርካሽ፣ ለሌላ እሳት፣ ለአንዱ ፍትሃት፣ ለአንዱ ምትሃት፣ ለአንዱ ሲሳይ፣ ለአንዱ ፍርሃት፣ ለአንዱ ተስፋ፣ ለአንዱ ስጋት፣ የግርግር የሆይታ ቋት፣ አይ መርካቶ። አክለውም መርካቶ መነሻ በማድረግ የአዲስ አበባ የከተማ ዕድገት ታሪክ ከጣሊያን የወረራ ዘመን ጀምሮ እስከ ደርግ የእዝና ቅይጥ ኢኮኖሚ፣ ከዘመናዊ ኢህአዴግ ልማታዊ ኢኮኖሚ እስካለንበት የገበያ ኢኮኖሚ ድረስ ዘመናዊ የሚባለውን ነገር ምንነት ከእኛ አንጻር እንዴት በፖለቲካዊና በባህላዊ ውጥረት እንደሚገለጽ ያሳያሉ። ከመስጊድ እስከ በረንዳ፣ ከአራተኛ እስከ ነፍስ ይማር የውኡታ የጥሩምባ፣ የጩኸቱ፣ የፊሽ ካውሳግ የሰው፣ የመኪና፣ የከብት፣ የፍግ፣ የቁሳቁስ ትንፋግ ሲገፋተር ሲመዣረጥ ላቦት ለላቦት ሲላላግ ትንፋሽ ለትንፋሽ ሲማማግ አባ ሽብሩ መርካቶ ያለውን በገፍ አጣቶ የሌለውን ከሌለበት አስጎልጉሎ አስወጥቶ ስንቱን ከዳር ዳር አዛምቶ በግድም በውድ አስማምቶ አገርን ካገር አካቶ ሁሉን አቀፍባይ መርካቶ ያቻ ይችለዋል አሻምቶ። አይ መርካቶ! ባህላዊውን የገበያ የንግድ ሥርዓት ዘመናዊ በሚሰኘው ለመተካት በየዘመኑና በየሥርዓቱ የተደረጉት ትግሎች ሌላ መርካቶዊ የሆነ የግብይት ሥርዓት መፍጠሩ ነው። ጥናቶቹ የሚገልጹት ከከተማ ፕላን አኳያም የከተማ አስተዳደሩ መርካቶን ወደ ሚኒሞሎች በመለወጥ ገበያውን ስርዓት ለማስያዝ ያደረጋቸው ጥረቶች የቦታውን መቀየር ካመጣው የቅርጽ ለውጥ በስተቀር አሰራሩ እንዳለ መቀጠሉንም አመልክተዋል። መርካቶ ሰፈርን የመርካቶ የንግድ እንቅስቃሴ ሲጠቀስ የሴቶች ተሳትፎ አይዘነጋም። ከጅምላ ንግድ እስከ ትናንሽ የአገልግሎት ዘርፎች ድረስ ሴቶች በገበያ ውስጥ ጉልህና ወሳኝ ተዋናዮች ናቸው። የፕላስቲክ ምንጣፎቻቸውን መሬት ላይ ዘርግተው የሚነግዱ ሴቶች፣ ከባድ ጭነት በጀርባቸው ተሸክሞ አገልግሎቶችን በማቅረብ ራሳቸውንና ቤተሰባቸውን የሚደግፉ እናቶች የመርካቶ ኢኮኖሚያዊ ነፍስ ናቸው። እንደ ዘምዘም ገርቢ አይነቷ የነጋዴዎች ተምሳሌት የሆነች ሴትም የመርካቶ ምልክት፣ የታሪክ አካልም ናት። ወይዘሮ ዘምዘም ከዚህ ቀደም እኔ በሸገር ሬዲዮም ወይዘሮ ማዕዛ ጠይቀውኝ መልሼላቸዋለሁ። አንድ ፕሮግራም ይዘው እሳቸው ደግሞ ፍጹም የሴት አውራ የነበሩ ኮከብ ነጋዴ ነበሩ። መርካቶ የንግድና የኢኮኖሚ ማዕከል ብቻ ሳይሆን ከአዲስ አበባ የባህልና መዝናኛ ስፍራዎች መካከል አንዱ ነበር። በታሪክ አጋጣሚ ከንግድ ስፍራው ብዙም ሳይርቁ ለኪነጥበብ እድገት ወሳኝ የሆኑ ተቋማት መገኛም ነበር። ለምሳሌ ያህልም በነበር የቀረው ራስ ቲያትር ለብዙ ዓመታት የኢትዮጵያ የኪነ ጥበብና የቲያትር መድረክ ሆኖ አገልግሏል። ሲኒማ አዲስ ከተማ ለከተማው ነዋሪዎች ፊልሞችን ያቀርብ የነበረ መዝናኛ ማዕከል ነው። ሲኒማ አዲስ ከተማ በሙሳ ኪኪያ ይዞታ ስር በነበረበት ዘመን ለሕዝብ የሚያሳያቸውን ፊልሞች፣ የፊልም ማስመጣት ማሳየትና ለሌሎች ሲኒማ ቤቶች የማከራየት ስራ ይሰሩ ከነበሩት አርመናዊ አርቲን አባኪያን በመከራየት ነበር የሚያሳየው። ፊልም ከዛ ማዶ እናመጣ ነበር። ከሲኒማ አምፔር እያመጣን ብዙ ሕዝብ ይፋጅበት ነበር። በታክሲ እናመጣ። አሁንም አለች ሰ ታክሲ ፊያታው በሷ ነበር የምናመጣ። ዋናችን ገብረ ክርስቶስ ነው፣ ፊልም ያመጣ ነበር። ከሲኒማ አምፔር ከሲኒማ አምፔር ያመጣና ይታይ ሰዓት የአንድ ጋርመን ነው መስ የተገራየን ፊልም እናሳይ ነበር። በጣም ገብረክሶት ደግሞ በጣም ጥሩ አለቃችን ነበረ። በጣም የቀበሌ 18ቱ ድል በትግል አዳራሽ ለትላልቅ ስብሰባዎችና ማኅበራዊ ክንውኖች ከማገልገሉ ባሻገር አይረሴ የሙዚቃና የቲያትር ዝግጅቶች ተካሂደውበታል። አያሌ የከተማዋን የፖለቲካ ለውጦች በቅርብ የተከታተለም ታሪካዊ አዳራሽ ነው። ለምሳሌ ታደለ ሮባን ው። ከአደሪ ሰፈር ነው አዳራሽ የወጣው። አስቴር ከበደ፣ እነጌቱ ቤዝ ጊታሩ በኋላ ላይ ወደ ሲኒማ ራስ የገቡ ምናምን በሙሉ ከ18 ቀበሌ ነው። ክነት ብዱኑ ሲቋቋም ዝም ብሎ እንደሌላው ኪነት አይደለም። እንደ አዲስ አበባ ደንበኛ መሳሪያ፣ የሙዚቃ መሳሪያ ሌላ ከፍተኛ የሌለው አዲስ አበባ ውስጥ የሌለው ተገዝቶላቸው፣ ጥላውን ገሰሰ ማል በለ ዘፋኞች፣ በቃ ማል በለ ያላጀቡ ዘፋኝ የለም። እነሱ ጥላውን ገሰሰ ራሱ በጣም ነው የተደነቀባቸው። ኩኩ ሰብስቤ፣ እነ አመልማል፣ ኬኔዲ መንገሻ ያ ኪነትን እንግዲህ ተመልከት አጅቦ ሲሰሩ የነበሩት ወረዳ አምስት አዜ ሰፈር በትግል እነዚህ ስፍራዎች የመርካቶን ነዋሪዎች ብቻ ሳይሆን የከተማውን ሕዝብ በሙሉ በመሳብ መርካቶ ከኢኮኖሚ ባሻገር ማኅበራዊና ባህላዊ ትስስር የሚፈጠርበት ቦታ መሆኑን ያረጋገጡ ነበሩ። እንደ ዛሬው ሕንፃዎች ሳይገጠገጡበት የመርካቶ ችምችም ያሉ መንደሮች የገበያው ግርግርና የሕዝብ ብዛት ለፖለቲካዊ እንቅስቃሴዎች ምቹ መደበቂያ ሆኖ አገልግሏል። በተለይም በዘመነ ደርግ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ሀባ በመርካቶ አካባቢ ከፍተኛ የፖለቲካ ትግልና የህቡ እንቅስቃሴ ያደርግ እንደነበረ የፖለቲካ ታሪክ ምሁራን ይናገራሉ። በዘመነ ኢህአዴግ ደግሞ የዛሬ 21 ዓመት በተካሄደው ምርጫ 97 ወቅት በተፈጠረው የፖለቲካ መነቃቃት ውጥረትና አመፅ ወቅት መርካቶ የፖለቲካ ተቃውሞዎች ማዕከል በመሆን ጎላ ያለ ሚና ተጫውቷል። ይህም ከንግድ በተጨማሪ የፖለቲካ ምልከታዎች የሚገለጡበት የህዝብ መድረክ እንደነበርም ያሳያል። መርካቶ ከንግድ ዘርፍ ባሻገር የሀገሪቱም ሆነ የአዲስ አበባ ከተማ አውቶቡስ ትራንስፖርት ዋና መነሻና መድረሻ ነው። የከተማና የሀገር አቋራጭ ትራንስፖርት አገልግሎት የሚሰጡ አውቶቡሶች ከመርካቶ ተነስተው በመላ ሀገሪቱ ይጓዛሉ። ቀደም ሲል አውቶቡስ ተራ አልነበረም። የጳውሎስ ሆስፒታል ነበር፣ የቅዱስ ጳውሎስ ሆስፒታል ነበር። የቅዱስ ጳውሎስ ሆስፒታል ትልቅ ግቢ ነበረው። እዚህ አውቶቡስ ተራ በኋላ ነው አውቶቡስ ተራ የሆነው። አውቶቡስ ተራ የሆነው ቅዱስ ጳውሎስ ሆስፒታል ተነስቶ ላይ ሲወጣ ይሄኛውን ለጳውሎስ ለአውቶቡስ ተራ ሰጥተውት እሱን ሰሩ ተሰራበት። ሁለት የአውቶቡስ ተራ የትልልቆች እና የትንንሾች የአውቶቡስ መናኸሪያዎች መሰራታቸው አውቃለሁ። መርካቶ በስፖርቱ ዓለም በተለይም በእግር ኳስ ብዙ ስመጥር ተጫዋቾች መገኛ በመሆን ይታወቃል። የሰፈሩ ወጣቶች ከንግድ ጎን ለጎን ለስፖርት ያላቸው ፍቅር ብዙ ታላላቅ ተጫዋቾችን ለሀገሪቱ አበርክቷል። የሀገራችን ታላላቅ ክለቦች ብዙ ደጋፊዎች መገኛ ነው። የእግር ኳስ ስፖርት ነበረ በጣም ነው። አዲስ ከተማ ትምህርት ቤት ግቢ ውስጥ ነው ውድድር የሚደረገው። በዛ የቀበሌ 17፣ የቀበሌ 12፣ የቀበሌ 11፣ የቀበሌ 15 ወጣቶች 20 21 የሚል በፊት እንግዲህ ከፍተኛ አምስት ከዛ በኋላ ደግሞ ወረዳ አምስት ከዛ ደግሞ አሁን ወረዳ ስምንት ተብሎ ወረዳ አንድ ተብሎ እንደዚህ አሁን እንትኑ እንደገና በአዲስ መዋቅር ተዋቅሮ ነው እንጂ ከፍተኛ አምስት በሚል አስራ ሶስት ቀበሌዎች በአንድ ላይ የሆኑበት ነበር። የአስራ ሶስቱም ቀበሌ እግር ኳስ ተጫዋቾች አሜሪካን ግቢን የመሰለ ዜሮ ሰባት ቀበሌ በሚል ስፖርተኞች ነበሩ እና እዚህ የአዲስ ከተማ ትምህርት ቤት በቃ የስፖርት መናኸሪያችን ነበር። እነሱን ለመደገፍ እንገኛለን። እነሱም ጨዋታውን ተጫውተው ለዋንጫ ሁሉ በዛ እንትን ይላሉ። እነ ብርሃኔ ቡዛ ነበሩ። በዛን ጊዜ እንትን የሚሉ እነሱ እነሱ የስፖርቱን እንትን ያካሄዱ እንደነበረ ይህንን አውቃለ። ሰባተኛ የተወደዳችሁ አድማጮቻችን፣ የመርካቶ ጥቅል ቅኝታችን አላበቃም፣ መንደር ድረስ ይዘልቃል። በቀጣይ ቅንብሮቻችንም መርካቶ ላይ ነው የምንከርመው። የኢትዮጵያ የበዝሃነት የፖለቲካ ትግልና የኢኮኖሚ ብልሃት ታሪክ የሚወከልበት ሕያው ተቋም ነው ስለሚባልለት ሰፈረ መርካቶ ዛሬ ባዘጋጀ ነውና ወደፊትም በምናቀርባቸው መሰናዶዎች